ራሱ ይሄን ተመልከቱት። ይሄ ተሸላሚ ነው። ይሄ ተሸ ኮንቴንት ክሬተር ተብሎ የተሸለመ ነው። ይሄ በ1970 ዓመተ ምህረት ይሄ አፓ ሴቶች ይለብሱት የነበረው ተመልከቱት። ይሄ ቡጊ ነው የሚባል ልብስ እነ ጭራ ቀረሽ ሲዘፍኑበት የነበረ ታይት እ ቦርሳው የኢሊሙናቲ ሴቶቹ የሚይዙት ጸጉሩን ተቆርድዶ ሜካፕ ተቀብቶ ቦዲ አድርጎ እንደ ሴት እንደ ሴት ተሸለመ። ተመልከቱት፣ እንዴት እንዴት እንደሆነ ይሄ ለማሳየት ታኮ ጫማ ነው ያደረገው፣ ጓንት አድርጓል፣ መቀመጫውን ያሳያል። ልጆቻቸው እንደዚህ እንዲሆኑ ነው የምትፈልጉት? ልጆቻችሁ እንደዚህ እንዲሆኑ ነው የምትፈልጉት? እንደፈለግ ስደበኝ ነው፣ ምን አገባኝ። እኔ እጋፈጣለሁ። እኔ ኢትዮጵያን ይዤ አምላኬን ይዤ ባህሌን ሃይማኖቴን ዶግማዬን ቀኖናዬን ይዤ አምላኬን ይዤ የከበረ ማንነቴን ይዤ አሸንፋለሁ ከነ ሸቀጥህ ከነ ነውርህ ከነ ነውርህ እፋለምሃለሁ ትክክል አይደለም ትክክል አይደለም ይሄን ትሸልማለሁ ምንድነው አዘጋጆቹ የፈለጉት ምንድን ነው የፈለጉት እስላሙም ቢሆን ባህል አለው ፕሮቴስታንቶቹ ምንድን ነው ሊያለማመዱን የፈለጉት? የትግሬ አክቲቪስቶች ምንድን ነው? የኦሮሞ አክቲቪስቶች ምንድን ነው ሊያለማመዱን የፈለጉት? ምንድን ነው ሊያሳዩን የፈለጉት? ብልጽግና ምንድን ነው ሊያሳየን የፈለገው? ለምርቃውን አናት የድምች ሴት እንደ ውሻ በሰንሰለት እዚህ ላይ የሚያደርጉት ምኖች ናቸው? አታውቁም? እንነጋገር። ወይ መልኳ አያምር፣ ወይ ስሟ አያምር። እንዴ ሲታይ እኮ ለዝሙት እንኳን የሚያነሳሳ የሚያሳስት እኮ አለ፣ ለዝሙት የሚያሳስት ለዝሙት እንደው ስም አሙልዶ መንፈስ ቅዱስ ተሳሳትኩባት የሚባል እኳ አለ። ወይ ለዛ እንኳን ለዛ እንኳን አቅሜ ቋቄ የሚል ቋቅ የሚል ቋቅ የሚል እኔ እኮ ከባለቤቴ ጋር ሚሄድ እቺ ልጅ እንዲ አታምርም ምናምን ይባላል እኮ ይባላል። እንዲት አይነት ውብ ናት፣ እንዲት አይነት ተክለሰውነት፣ እንዲት አይነት እንትን ናት ይላል፣ ያደንቃል። ደግሞ ንሳ የምንገባባቸው ሴቶች አሉ። ፊልም አይተን ሙቪ አይተን ድራማ አይተን ክራሽ ነው የምትሉት የሰው ልጅ እንዱ የሚሳሳትበት አምላኬ ቅርበለኝ የሚባልበት አለ ወይ? ለዛ አይሆን ቋቅ ቋቅ። ሰው እንዴት ቋቅ ብሎም እንደገና የበለጠ ቋቅ ለማለት ይመጣል። ይሄንንስ እንዴት ፕሮሞት ይደረጋል? ይህን በሀይለኛው እንትን ማለት አለብህ። አንደኛው ደግሞ ወጣ፣ አንደኛው ወጣ፣ ደግሞ የወር አበባ እንትን ነው። ምንድን ነው ይሄ የለበስከው አሉት፣ ሄዶ ይጠይቁታ። ምን ሆነ ነው ይህን የለበስከው ከታች ቀይ ከላይ ቀይ እንደገና እዚህ ጋር አበባ አለ ሲሉት፣ የወር አበባ የወር አበባ ሴቶቻችን የሚያማቸውን ህመም እሱም በማስመልከት እና እኛ ወንዶችም እንደሚሰማን ለማለ መንገድ ነው። ፔሬድ ታያለህ። እንደ ማነህ ሴቶች አመመናሉ። እንዴ የወር አበባ እኮ ጸጋ ነው ለሴቶች የተሰጣጠ ጸጋ ነው። በምድር ላይ ማንም ያልተሰጠው ጸጋ ነው። አንዲት ሴት የወር አበባ አየች ማለት ፍሬ አላት ማለት ነው። ፍሬ አላት፣ ዘር መተካት ትችላለች ማለት ነው። ጤናማ ነው። ትኩስ ነገር ጠጣ እንድንልህ ነው። ከዛ ይሄንን አይተው ልጆቹ በቃ ወንዶቹ በሙሉ የወር አበባ የወር አበባ ሌለ የወር አበባ መድኃኒዓለም በዛች ሀገር ላይ ከዛ በቴሌቪዥን ፕሮሞት ይደረጋል። ነገ ደግሞ ሞዴስ አድርገህና አሉ ለመምን ምን ችግር አለ ሞዴስ ሌላ ስራ የለውም። እዚህ ቁጭ ብለው አበባ አንዳንድ አበባ ይላል፣ አንዳንድ ምናምን ይላል። ይኸው እንደምታዩት ምናልባትም ደግሞ ይህንን በጀቱ ሌላ ቦታ ይሆናል። ከዛ በኋላ ወደ ኢትዮጵያ ብር ሲቀየር ጣሪያ ይነካል፣ በብር ሲዘረዘር ማለት ነው። ለሌላ ጥፋት ሰብስበው አስቀምጠዋቸዋል ማለት ነው። ከዛ ደግሞ እማይመለከታት ትመጣለች። የስፖርት ፌዴሬሽኑ ፕሬዚዳንት ናት። የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝዳንት ናት አሉ። ምክትል ፕሬዝዳንት ወይም ፕሬዚዳንት አላውቅም። ማስተዋል የምትባል እንትን ከዚህ በፊት እንደምትመለከቷት ዘንዶ ደረቷ ላይ አድርጋ ከዛ ዘንዶ ጭንቅላቱ ጡቷ ላይ ነው፣ ራሱ ደግሞ በብልቷ ጋ ይሁን እንዲህ ከኋላ ይዙር የሚታወቅ ነገር የለም አድርጋ የዘንዶውን ስርዓት የዘንዶውን መንግስት ለማስተዋወቅ የመጣች ናት። በዚህም ምክንያት ተመርጣ በአብይ አህመድ መንግስት በአዳነች አበቤ መንግስት የኢትዮጵያ የአዲስ አበባ እግር ኳስ ፌዴሬሽንን በኃላፊነት እንድትመራ ተደረገች ማለት ነው። ስለ ስፖርት ምንም የማታቅ ምንም ሩጣ ማታቅ ጂም ሰርታ ማታቅ አይታችኋታል፣ እንግዲህ ዱባይ ላይ የሆነችውን ሰምታችኋታል፣ ዱባይ ላይ የሆነችውን ምን አይነት አገልግሎት ትሰጥ እንደነበረ ከምን አይነት ሀብታሞች ጋር ምን አይነት ቢዝነስ ትሰራ እንደነበረ። ራሷም ደግሞ የእንትን ላይ ቀርባ ለልጆች ስታስተምር የነበረው ስለ ቺቲንግ ነው፣ ስለ መማገጥ፣ በትዳር ላይ ሌላ ትዳር ስለመያዝ ነበር ስታሳይ የነበረው። እሱንም አላኩልህም፣ ቴክኒሻን እቺ ሴት ናት። እንግዲህ የመጣቸው እንመለከተዋለን። አላችሁ ግን አላችሁ ካላችሁ ነው የምንቀጥለው። ዛሬ መርሃ ግብራችን እንግዲህ እንደምታውቁት ነው። በጣም መሄድ አለብን። ከዛ እናየዋለን። ሰምተናት እንምጣ ሰምተናት እንምጣ። ይቺ የስፖርት ፌዴሬሽኑ እንግዲህ እግር ኳስን ለማሳደግ ነው የመጣችው። ስለ ስፖርት አልተማረችም። ምክንያቱም አብይ አህመድ ደደብ ሀገሯን እንዲመራት በፕሮፌሽኑ ሰው እንዳያገለግል፣ በሙያው እንዳያገለግል፣ ተቋማት ሽባ እንዲሆኑ፣ እንዲሞቱ፣ ትውልድ እንዲሞት፣ ትውልድ እንዲጨነግፍ፣ ደስተኛ የሆነ ትውልድ እንዳይፈጠር ስለሆነ የሚፈልገው እኔ ከሞትኩ ሰርዶ አይብቀል። እኔም እንደዛው ነኝ። እኔ በግግምና ነው መጥቼ እንደዚህ የሆንኩት፣ በቃ ሌላውን በዛ ያጥፋው እስካለው ድረስ ኢትዮጵያን በደናቁርት ሞልቼ ነው የሚሄደው ብሎ ስለመጣ እንግዲህ እቺ ናት አሁን አስተማሪ የምትሆነው። እንስማት እንግዲህ። በኢቢኤስ ቴሌቪዥን ነው የምትቀርበው። ኢቢኤስ የኤርትራውያኑ ነው ባለቤቶቹ፣ ኤርትራውያን ናቸው በትውልድ ኢትዮጵያ ውስጥ ግን የሚሰሩትን ስራ ታውቃላችሁ። በስንት ጩኸት ነው አደለ? የአንገት ማዕተብ በጥሰው ሲሰሩ እንትን ያስባላቸው ታስታውሳላችሁላችሁ። ማየት እንችላለን፣ ከደረሰልህ ማለት ነው ቴክኒሽያን ከደረሰ አምጣልኝ። ይቺ ሴት ናት እያሁን የፌዴሬሽኑ ፕሬዚዳንት የሆነችው ማለት ነው።

የመጀመሪያ ጓደኛዬ በጣም ይቀና ነበረ እና ጓደኞቼ ጋር ምናምን ይጠይቃል። እንዲህ ማድረግ ይችላለሁ። ለካስ በቃ አላቅም ሲጀመር ቺት ማድረግ የሚባል ነገር ንራሱ ጭራሽ በቃ ሰው ጋ ሄዳለች ብሎ ስለሚያስብ ሄድኩኝ። በጣም ደስ የሚል ታሪክ ነው። እናችን ሮል ሞዴል የሆነች ቺተር። አሳይ አሳይ ኳስ ፌዴሬሽን አመታዊ ጠቅላላ ጉባኤውን በጊዮን ሆቴል ሲያካሄድ የስራ አስፈጻሚ ኮሚቴ ምርጫን ጨምሮ በአራት አጀንዳዎች ላይ ተወያይቶ አጽድቋል። ጉባኤው ኢንጂነር ኃይለ ኢየሱስ ፍሳህን በአብላጫ ድምፅ የፌዴሬሽኑ ፕሬዚዳንት አድርጎ ሲመር፣ አርቲስት ማስተዋል ወንደሰን ደግሞ ምክትል ፕሬዚዳንት ሆና ትመርጣለች። የተለያዩ የክለብ አመራሮችና የክፍለ ከተማ ተወካዮች በተገኙበት ጉባኤም ፌዴሬሽኑን ለቀጣይ አራት ዓመታት በስራ አስፈጻሚነት የሚመሩ ስምንት የስራ አስፈጻሚዎች ተመርጠዋል። ምክትል ፕሬዚዳንት ሆነ ስትልም ሰንበበስትልም ገልጻለች ምክትል ፕሬዚዳንት በመሆኔ በጣም በእውነት አልጠበቅኩም ነበር። ደስ ብሎኛል። አዲስ አበባ እግር ኳስ የኢትዮጵያ እግር ኳስ ፌዴሬሽን መስራች እንደመሆኑ አሁን ያለችበት ሁኔታ ጥሩ አይደለም፣ ደስ አይልም እና ዋናው ነገር ብዬ ማስበው ፋይናንስ ድጋፍ ያስፈልጋታል። ሰው ከተለያዩ አቅጣጫዎች ከኤምባሲዎች ጋር ጠንካራ የሆነ ስራ በመስራት አዲስ አበባ ላይ በጣም ብዙ ኤምባሲዎች አሉ። የኢትዮጵያ መዲና እንደመሆኗ ከእነሱ ጋር ብሬ በመስራት ስፖንሰሮችን ፈንዶችን የማምጣት ፕላን አለኝ። ሴቶችንም ለመደገፍ በጣም ደስ እያላቸው ስለሚደግፉ ከእነሱ ጋርም ከተለያዩ ባለ ሀብቶች ጋር፣ ከፋብሪካዎች ጋር በመስራት ከኢንጂነርም ጋር አብረን በመስራት ጥሩ የሆነ ገቢና ስፖንሰሮች በማግኘት እንደግፋለን። በአለማችን ላይ ከአራት ቢሊዮን በላይ ተመልካቾች ኮንሲውመሮች ያለው የጨዋታ አይነት ነው እና ሁላችንም የምንወደው ሀገራችንን ማስጠራት የምንፈልግበት የስፖርት አይነት ስለሆነ ሁላችንም ይወክላል ሰው ሁሉም ሰው ደስ ብሎት የሚያግዘን ይመስለኛል። ምክትል ፕሬዚዳንቷ ናት ከኤምባሲዎች ጋር ነው የምትሰራው። እንግዲህ በኢትዮጵያ የተነሳው ውዝግብ ታውቃላችሁ፣ ሰሞኑን የነበረውን ውዝግብ የኢትዮጵያ ሴቶች እግር ኳስ ቡድን የሉሲዎቹ የደረሰባቸውን በብሔራዊ ሬዲዮ ጣቢያ ጋዜጠኞቹ ያደረጉትን አይታችኋል። ተጋብተው ጨርሰዋል። ሴት ለሴት ምናምን ምናምን ተኳኩተው ጨርሰዋል። በህግ ክልክል ነው። በኢትዮጵያ ህግ መሰረት ያ ቃል ታላቅ በደል ነው። በሀገራት የራሳቸው ሴት አላቸው። ለምሳሌ እዚህ የተፈቀደ ነው። ጀርመን የተፈቀደ ነው። ማንም የማንን አይነካ፣ ማንም ማንም አይደርስ። አሜሪካንም እንደዛው የተፈቀደ ነው። የከለከሉ ሀገሮች አሉ። ሩሲያ ከልክላለች። ትላንትና ጃፓን ከልክላለች። በአዋጅ በህግ ከልክለዋል። እንዲህ አይነት ነገር የተፈቀዳለን ብለው ኳታር እንመልከት። የዓለም ዋንጫ ላይ ኳታር የዓለም ዋንጫን ስታዘጋጅ አይቻልም ነው ያለችው። እጅ ላይ አይታሰርም። ባንዲራው ያለበት አውሮፕላን ሀገሬ ላይ አያርፍም። የሚዘግቡ ጋዜጠኞች ካሉ አባራሉ አለች። ቲሸርቱን ያደረገ የታወቀ ጋዜጠኛ አንጠልጥላ ነው አውጥታ ከሀገሯ ያባረረችው። የጀርመን እግር ኳስ ቡድን የሄደበት አውሮፕላን የአርማው ስላለበት የግብረ ሰዶማዊ አርማ ስላለበት በፍጹም አየር ክልሌ ላይ አያርፍም ብላ ሌላ ክልል ላይ አርፈው ከዛ በኋላ ነው ከዛ በሌላ ወደ ኳታር የገቡት። ዓለም ተቀበለላት። አሜሪካ ተቀብሏል። አውሮፓ ተቀብሎታል። ምንም ለምን ባህላቸው፣ ሃይማኖታቸው አይፈቅድልንም፣ በቃ የተከለከለ ነው የተወገዘ ነው። እግር ኳሱ ይቅር እንጂ አናደርገውም አሉ። አያችው፣ አናደርገውም አሉ። በቃ ኢኮኖሚ ይፈልጋል፣ ገንዘቡ ይፈልጋል፣ ፋይናንሱ ይፈልጋል፣ እምቢ ማለት አልቻሉም። አንዱር አንዱር በኳታር ያውላ እግር ኳስ ሲደረግ አልተደረገም። አልተገለለችም፣ አልተወገዘችም። አይቻልም አለች፣ ሃይማኖት አይፈቅድም፣ ማህበረሰቡ የተስማማበት ነው አለች። እቺ ዘንዶ ከኤምባሲዎች ጋር ተነጋግሬ አለች። እንግዲህ ሉሲዎቹ የጀመሩትን እየሰማን ነው። እዛ አብይ አህመድ እቺን መርጦ እና አዳነች መርጦ ይህንን አድርገዋል እንግዲህ የኢትዮጵያ ሴት እግር ኳስ ተጫዋቾች በተመሳሳይ ፆታ ጋር ብቻ መጠቃታቸውን ጋዜጠኞች ሲዲ ስፖርት አጋልጧል። የጉድ ሀገር ብሎ ያመጡትን እያየ ነው። ይቺ ሴት ትላንትና እንግዲህ ስለ እግር ኳስ ነው የሚያገባት? አያገባትም። ስለዚህ ስለ ቲክቶክ አያገባትም። እዚህ ላይ ያሾማትም ፕሮቴስታንት መሆኗ ነው። ጴንጤ መሆኗን ያሾማት። ስለዚህ የትላንትናው ጂ ፓወር ክሪኤቲቭ አዋርድ የሚባለው አዋርድ ማለት አዋረደን ማለት ነው። ተዋረድ ማለት ነው አዋርድ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 ያዝልኝ ያዝልኝ፣ ይቺ የመንግስት ሹመኛ ናት። የአትሌቲክስ ፌዴሬሽኑ ምክትል ፕሬዝዳንት ናት። የመጣችው ልትሸልም ነው። አብይ አህመድም ይሄ ወያኔ የጻፈችውን ህገ መንግስት አያውቁም፣ አይጠቀምበትም። ሌሎቹም አያውቁትም፣ አንብበውት አያውቁም። አንድ የመንግስት ሹመኛ የመጣበት ቦታ ላይ እንዲህ አይነት ጌታን ተቀበል አላህን ተቀበል ማርያም ምናምን ማለት የለበትም። ክልክልም ነው ክልክልም ነው። የፌድሪ ህገ መንግስቱ አንቀጽ አስራ አንድ የመንግስትና የሃይማኖት መለያየትን በሚጠቅሰው አንገት ላይ መንግስትና ሃይማኖት የተለያዩ ናቸው። መንግስታዊ ሃይማኖት አይኖርም። መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትን በመንግስት ጉዳይ ላይ ጣልቃ አይገባም ብሎ ተጽፏል። ይህች የብልፅግና መንግስት ሹመኛ ግን እስላሞቹ ባሉበት፣ ኦርቶዶክሳውያኑ ባሉበት፣ ምኖቹ ባሉበት መታ ጌታን ተቀበሏለች። ከዛ ምድረ ጴንጤው ጀግኒት ስለ ኢየሱስ የመሰከረች ባለስልጣን እኮ ናት። እንኳን እሷ ቀርቶ የአውቶቢስ ፌርማታውን ሰው ያልፋል እንዴ? መገናኛ ሰው ያልፋል እንዴ? መርካቶ ሰው ያልፋል እንዴ? ቄራ ሰው ያልፋል እንዴ? ዘመኑ ስፒከር ጭናችሁ እስላሙና እናንተ እስላሞቹም ጀምረዋል። አሁን እስላሞቹም ከጴንቴ ጋር ፉክክር ጀምረዋል። የአማኝ እጥረት ገጠማቸው መሰለኝ። የአማኝ እጥረት ገጠማቸው መሰለኝ። መንገድ ላይ ወጥተው ልክ እንደ ጸጉር ቤት እንደ ባንክ ቡክ አውጡ ይላሉ አሉ። አሁን መንገድ ላይ አንቀዋችሁ፣ እጃችሁን ይዘው አስፈርመው ባንክ ቡክ ያስወጣሉ አሉ። አሁን እንደዛ ነው የቀረው። ገበያ መሸጥ አልተቻለም፣ ጉሊት መሸጥ አልተቻለም፣ ታክሲ መሳፈር አልተቻለም። ፖሊሶቹ ይጠብቋቸዋል። ዘመኑ የጴንጤ ነው፣ ዘመኑ የስላም ነው ተብሎ መንገድ ላይ ይጠብቋቸዋል። አስፓልቱ ምድሩ የነሱ ነው። በጩኸት በጉልበት የሚሰበክ ጌታ የለም። ክርስቶስ የተሰበከው በፍቅር ነው። ክርስቶስ የተሰበከው ስለ እውነት ነው። እዛ ሄደህ ደግሞ የምትማረው የትኛውን ወንጌል ነው? ስልክ ቁጥርህን አቃለው በዜሮ ዘጠኝ አስራ አምስት ኦ የኔ ነው። ባንካችሁ ውስጥ ስንትጎሏችኋል አሁ መሆኖ አለው። ይሄ ነው ወንጌል የምትጠሩት? ወደ ዘንዶ ነው? ወደ የትኛው ኢየሱስ ነው? ከባንክ ህግ ከባንክ ስርዓት ውጭ የሚሰራ ለፍተ ሰርተ እንዳትበላ የሚያደርግ ውሰድ አሜን በል አሜን ውሰድ፣ ውሰድ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ፣ ያዝ ህልመኛ ሰውን ሁሉ ልክ እንደ አብይ አህመድ በለጽጋለን፣ ኢማጂኔሽን ነው ብቻ ፖዘቲቭ ቲንከር ሁን ምናምን ብሎ ያ የቸርቹን የፓስተሮቹን እንትን ይዞ አምጥቶ መከራ የሚያበላበት ሰው ስራ የጠላበት ፓስተሩ እኔ ሄጄ ገንዘቤ ላይ ካርድ አልነበረውም በቂ ገንዘብ አልነበረውም ዜሮ ነበረ። ከዛ ጌታን ጠየቅኩት ኢየሱስ ሆይ ምንድነው? አልኩት ከዛ ሄጄ የባንክ ኤቲኤም ማሽን ውስጥ ከተትኩት ከዛ ዝም ብዬ አራት ሺህ ብር ብዬ ጻፍኩኝ ከዛ የባንክ ማሽኑ ሰጠኛል። ይሄ ሌባ እኮ ነው፣ አጭበርባሪ እኮ ነው። መንግስትን እኮ ነው ያጭበረበረው። ይሄ እኮ ሌባ ነው፣ ታምር አይደለም እኮ የህዝብ ገንዘብ የህዝብ ገንዘብ የዘረፈ እኮ ነው። ድሮ ቢሆን ገንዘብ ሳይኖረው ከቶ ሲነካው ሲያወጣበት፣ ያ የክርስትናው ዘመን፣ ያ ፈሪሃ እግዚአብሔር የነበረበት ዘመን፣ ያ የወደቀ እቃ ባለቤቱ ተፈልጎ የሚሰጥበት ዘመን ቢሆን የእሱ ያልሆነ ነገር ሲመጣ ጠብቆ የባንኩ ማናጀር የባንኩ ስራ ሲመጣ ትላንትና እንደዚህ አድርጌ ነበረ በቂ ገንዘብ የለኝም፣ ግን አራት ሺህ ብር ሰጠው ብሎ ሄዶ ይመልሳል። የአሁኑ ጴንጤ ፓስተር በቃ አራት ሺህ ብር አመጣው። ከዛ ህዝቡን ሰብስቦ ትላንት ስጸልይ እንደዚህ የቴሙን ከተጥኩ አመጣው፣ እልል በል ይለዋል። ክብር ለጌታ ሀሜናል ሌሉ ያውሲያውሲያውሲ ይላል። እንዲህ አይነት የዘቀጠ የዘቀጠ ትውልድ እየፈጠርን ባለበት ማይሰራ የማይንቀሳቀስ በቃ አሜን በል ብቻ ሀሌሉ ያ በል ቁጭ ብሎ አያርስ፣ አይቆፍር፣ አይነግድ አጭበርባሪ በማጭበርበር ኢየሱስን ተቀበሉት፣ ኢየሱስን ተገኑ፣ ወደ ኢየሱስ ኑ፣ ወደ ምናምን ትሄዳለህ። ከዛ በኋላ አንድ ወንድ የመሰለ ሴትዮ አለች። ለምን እንደሚያመጡብኝ ታክም የባልና ሚስት ጉዳይ ነው ያዘችው። ከቤተሰብ መብሪያ ይሁን ከምናምን የመጣች እንደሆነ አይታወቅም። ቴሌቪዥን አላት ምን አላት ምን አላት፣ እዚ ቁጭ ትላለች። ከዛ በኋላ ሰዎች ይመጣሉ። ብልት አልተነሳልህም አሜን ብላ፣ በምን አወቀችው? የሰውየው ብልት ይነሳ አይነሳ፣ ምን አገባት እሱ ስንት ደቂቃ መቆየት ትፈልጋለህ? ስንት ደቂ እንድትቆይ ላርግልህ? ምን አገባት እሷ? ሐኪም ቤት ነው መሄድ ያለበት እሱ። እሱ ልታገቢው ነው አሁ የት ነው የምትኖረው አንተ? ጀርመን አይሆንሽም፣ አይሆንሽም ይህ ባለ አንተ ማትሆንህም። ከዚ የክስቷ ልጅ አለች ወይ አጎቷ ልጅ ለአንተ እሷናት የምትሆነ? ወይ ቀብደ የተቀበለችበት አለ። ይሄንን ሰውን ጅል አድርገው ዘመናዊ ጠንቋይ፣ ይሄ እንትኖቹ ጠንቋይ ጋር መሄድ ስላስነቀፈ አሁን በክርስቶስም በኢየሱስም ዘመናዊ ጠንቋይ ወራዶች። ጎረምሶቹማ ከበሩ። እነ ዮናታን እነማ ከበሩ፣ ቢሊዮነር ሆኑ። እነ መስፍኔማ እኔን እያዩ በቴሌቪዥን ሴቶቹ አረገዙ አለ እኮ። በቃ ሴቶቹ አረገዙ፣ እኔን እያዩ በመመልከት አረገዙ። እንዴት አይነት እንዴት እንደወረድን፣ አገሪቷ እንድትዋረድ ክርስትና እንዲዋረድ ክርስቶስ እንዲዋረድ የአሕዛብ መሳቂያ እንድንሆን ከዛ እኛን እኛን ኦርቶዶክሳውያኑን ደግሞ እጣወት አምላኪ እኛ እግዚአብሔር እንማናቅ እኛ ጌታን ጌታን እንማናቅ የመስፍኔን ላቡን የጠረገበትን ሶፍቱን በልቼ ከካንሰር ተሰ ተፈወስኩ እልል በሉልኝ። ሐኪም ቤት ሲሄድ ምናምን ምኑን በልተ የኔን ላብ በልተ ሀው እንዲህ አይነት በደካማ አእምሮ በማይሞች ላይ በጨነቃቸው ሰዎች ላይ የሚጫወቱ ከእኛ ጋር በኖራቸው የተባረሩ ሰዎች እንኳን ሄደው ደግሞ እዛ እዚች እንትኗ ሀይላንዷ ጫፍ ላይ ሀይላንዷ ጫፍ ላይ ቀለም አድርገው ቀይ ቀለም ከዛ በኋላ አሁን፣ በጌታ በኢየሱስ ስም ውሃውን ወደው ወደ ቀይ ቀይረዋለ ይልና መታ ሲያደርገው ቀይ ይሆናል። ከዛ ያውላ ገንገበት፣ ያውላ ሰገጤ፣ አሜን፣ የጌታ ሰው ተአምር ሰራ ይላል። ከሃይላንድ ፋብሪካ ጋር ተነጋግረው አራዶቹ ወጣቶች ናቸው። የደብረ ዘይት ልጆች አውቃቸዋለሁ። የሐዋሳ ልጆች አራዶች ናቸው። ከሃይላንድ ፋብሪካ ጋር ተነጋግረው አንድ ሃይላንድ ሁለት ሺህ ሁለት ሺህ ብር ይሸጣሉ ዘይት በችርቻሮ አምጥተው ፎቶቸውን ለጥፈው ይሸጣሉ ከዛ ቤተክርስቲያን ኦርቶዶክስን ግን ይሰድባሉ ዛ መሳቂያ ሀገሪቷ እንድትዋረድ ያደረገው ይቺ ናት እንግዲህ የፌዴሬሽኑ ፕሬዚዳንት ወታ ሀሌሉያ በሉ ጌታን ተቀበሉ እንደዛ ለማለት እኮ ሌላ ሰው ይችላል አይችልም ሌላ ባለስልጣን መጥቶ መናገር አይችልም ሙፈሪያት ካሚልም ስትመጣ እንግዲህ የዛሬው የስራና ሰራተኛ ክህሎት እንትናችን በጣም ጥሩ ነው። በአላህ መንገድ ካልሄዳችሁ፣ አላህን ካልተቀበላችሁ፣ ለአላህ እንትን ካልተገዛችሁ ትክክል አደላችሁም ትላለች። ከዛ ሙፈሪያት ካሚል ስራ ፍለጋ ኦርቶዶክሱ ስራ ፍለጋ ጴንጤው፣ ሲሄድ አላህን ተቀብልሃል ለአላህ ሰግደሃል? አልሰግደ፣ ይጥፋ ሂድ። ከስንጤ አምጣልኝ፣ ከዛ ከዛ አምጣልኝ። እንደዛ ልታደረግ ነው ማለት ነው። ከዛ የስፖርት ፌዴሬሽኑ ማስታወቂያ ያወጣል። ከዛ በኋላ ሰዎች ስራ አገኘም ብለው ዲግሪያቸው ምናቸውን ይዘው ይሄዳሉ። ከዛ ማስተዋል ናት እዛ የምትቀመጠው በኢየሱስ አምናሃል? ጌታን ተቀብለሃል? ሀሌሉያ። ጥፋ ከዚህ ኦርቶዶክስ ካለ አረ፣ እኔ ስላም ነኝ። ጥፋ ከዚህ እዛ ሙፈሪያት ጋር ሂድ ሊባል ነው ማለት ነው። አለቅ ጉዳን ይገባሉ በእውነት እንዴት አይነት እንዴት ሀገር በድንቆሮ ትሞላለች? እንዴት ሀገር በመሀይ የሚሆነ እንዴት ተው የሚል ይጠፋል? እንዴት አረ አለቅን የሚል እንዴት ይጠፋል? አረ በህግ አምላክ የሚል እንዴት ይጠፋል? ምንድን ነው ዝምታው? ስሙት እስቲ ደግሞ ሆነ ቴዎድሮስ ከምስራቅ ነበር ይመጣል የሚባለው። አይ ቴዎድሮስ ብዙዎች ቴዎድሮስ ነ ይሉኛል፣ ኢትዮጵያን አንድ የሚያደርግ ከሰሜን ነው የመጣሁት አለ። ወያኔ ብልጠቷን አያችሁ? ግን የወያኔ ብልጠት